ጣፋጭ ጋ እየተሰራ ነው እንዲ አሁን ጣፋጭ ጋ እየሰራ ነው። ለምንድ ነው አንድ አይነት ማሰረው? እያለች ነው እኮ አንድ አይነት ሰርቴ ከዛ በኋላ ጣፋጮ ሰርታለች። እዛ እነ ጣፋጭ ቤት የሚሰራውን ፎቶ አርጎ አንድ ቦታ ላይ ምን እዚህ ብዛ ተሰርተዋል እኮ የጣፋጭ የትኛው ነው የሚያስታውቀው

ዘነይ ቆይታ፣ እናንተ ጠብቁ ቆይ?

ሼፉ አንቺ ሌላ ፎቶ አርጊ፣ ሌላ ፎቶ አርጊ፣ ሌላ ጥሩ ፎቶ አርጊ። ማክ ትንሾ እንትና ቲኪ ካሜራን ዝግ አንቺ አዎ እሱ ያምራል። ግን እኮ የቅድሙ ፎቶ ቲጂ እንትና ፉፉ እሱ ሳይሆን ማለት ነው። እንደዚህ አይነት ቪዲዮ እያልሰራው ይሄ ፎቶ እያልሰራው እንትን ነፃ ፎቶ አርጊ፣ ትልቅ ፎቶ አርጊ

አንቺ አብሪሽ ከና ከነፃ ፎቶ አድርጊ። ትልቁ ላድር ፎቶ ቀይሩ፣ ትልቅ አድርጉ። አዎ ትልቅ አድርጉ። እሺ እኔ ፎቶ እኮ የለኝም። በቃ ለላንቺ የተመቸው ፎቶ አድርጊ። ችግር የለም። ምን አድርጊ

ቆራጥ ሳስ ወጥቼ አስገባሽ አለው። አንቺን ምንድን ነው የምንቆርጠው? እናቴ አስር አይነት ሆናችሁ እንዴት ነው የምንቆርጠው? ሆ ፈጣሪ ሆይ ይህ ቆርጠናል። እንትና የት ተደብቃለች? እሺ ማሬ